አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋራ በሰማይትነት አረፈች። ይህችም ቅድስት ከአንጾኪያ አገር ናት። እርሷም ከዲዮ ቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ። በኋላ ንጉሱም በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባለዋ ስቅራጥስም እኔ የክርስቲያንን ሃይማኖት እወዳለሁ የንጉሱን ስቃይ ከመፍራት በቀር ክርስቶስን በልቢ ያልካድኩትም ይላት ነበር። እንደዚህም ስትኖር ሁለት ልጆችንም ወለደች። በአንጾኪያ ሀገርም የክርስትና ጥምቀትን ልታስጠምቃቸው አልተቻላትም፤ አብያተ ክርስቲያናት ተዘግተዋል ጠፍተዋልምና። ሰውን ወዳድ ክርስቶስን ብዙ ስለ መውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱን ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያች መርከብ ለመስጠም እስከምትደርስ በባሕር መካከል ጥቅል ነፋስን አስነሳ። ይህች ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ላጫ አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስም በባሕር ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድሪ ሀገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜም ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈትቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም ሶስት ጊዜ አደረገ፣ ውሃውም ይረጋል። አደነቀ። እናታቸውንም አቅርቦ ጠይቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውም በባሕር መካከል አውሎ ነፋስ እንደተነሳባት ጡቷን በጥታ ደሟን እንደቀባቻቸውና በባሕር ውስጥ እንዳጠመቃቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትየዋ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በቫይሮስ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏን ባያት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሱ ሂዶ ከሰሳት፣ ያደረገችውንም ነገረችው። ንጉሱም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድሪያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት እርሷም እንዲህ ብላ መለሰችለት። ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከእኔ ቃልን አትሰማም፣ የወደድከውን አድርግ። ሁለተኛም በእስክንድሪያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምን ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለቱን ልጆቿን በሆዷ ላይ አድርገው ሶስቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። ሰላም ለሳራ ምስሮ ክርስቲያን ሙላዳ ብእሲሃ እልው ወበአውደ ምኩናን ወሰዳ እምሰሚያ ቃሉ ርኩስ ሶበ ኢተሰጥወጥቶ ለአግሪጳዳ አዘዘ ያውእይዋ ለእቶ ንእሳት በነዳ አንቢሮም በከርሳ ክሌተ ውሉዳ በዚችም ቀን የባይታዊ አባ በብኑዳ የተጋዳዩ ቅዱስ ቴዎድሮስ የአባ ዮሐንስ ሊቀጳጳሳትና የመቶ ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸውም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ ለዘላለሙ አሜን። ሰላም ለበብኑዳ መፍቀር የቤታዊ ወጽሙና ወለ ቴዎድሮስ እርግው በቅድስና ወለ ምእት እደው ለብሔረ ፋርስ አጽዋና ዘገድለ ስምኦ ሙሶበ ደምፀ ዜና ባሃበ ክርስቶስ አድምኡ ወነስኡ ምስጋና